በስማ ወወልድ ወንፈስ ቅዱስ አዶ አምላክ አሜን። የዘወትር ዝዳሴ አምላክ በከቁጣ ቅርታ የበዛ ጻድቅ ልበሰፊ መሃሪ ሆይ አከብረሃለሁ። እለት ስበድል ታግሰ ጠብቀህኛልና ንስሐን ንገባ ዘንድ ለውላችን ስልጣን ሰጠኸን። ስለዚህ ምናከብር ዘንድ ክቡር ስምን እናመሰግን ዘንድ ታገስከን ስለምትሰራው ሁሉ የፍጥረት ሹም ሆይ ሀዘንና ፍርሃት እንድካምን የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜም ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘን ካለመኖር ወደ መኖር የፈጠርከን አንተነህ አባታችንም ጌታችንም አንተነህ ችግረኛ የመሆን። እኔ እስከፊት ልናገር አይገባኝም ከሀጥ የምበልጥ ሀጥ ነኝና ክብር ትግንም ያረከስኩ ነኝና፣ ከኃጢአቴ ትዕግስትን ስላበዛህልኝ አመሰግናለሁ። በፈቃድ ቸል ብለ እስካሁን ያለ ፍርድ ጠበከኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊት ለመውደቅ። ነገር ግን ሰውን ስለ መውደድና ስለ ትዕግስት እስካሁን ጠበከኝ። መሀሪ ጌታዬ ሆይ ስለዚህ አመሰግናለሁ። መጠን ለሌላት ለትዕግስትና ለጌትነት የሚገባ ምስጋና አመሰግ አመሰግን ዘንድ ስልጣን የሌለኝ የተናኩ ጎስቋላ ብሆን የኔን የባሪያህን ጉስቁልና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅርህ ብዛት እስከ ዘላለሙ ክብርና ምስጋና መገዛት ላንተ ይገባል። አሜን። በእውነት ኦ እግዚእየ ኢየሱስ ክርስቶስ ቀበ ህይወተ ወስረ ኃጢአት ሌተ ለማር የሰሐቅ ሁለተኛ ምዕራብ ወንድሜ ሰውነትን ዘወትር ዝለፋት ከስጋ የምትለይበት የምታልፍበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽ በምትሄጂ ስራ ዛሬ ለምን ደስ ይልሻል? እሱም በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ስራሽን ወቂ። የሰራሽው ስራ ምን እንደሆነ አስቢ፣ ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሹ ከጌታ ጋር ነው ወይስ ከሰይጣን ጋር ነው ደክመሽ የሰራሹን የሚቀበልሽ ማን ነው ጌታ ነው ወይስ ሰይጣን ነው በትሩፋትሽ ማንን ደስ አሰኘሽ ጌታ ነው ወይስ ሰይጣንን ነው በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው በመንግስተ ሰማይ አርፈሽ ትኖሪ ዘንድ በስራሽ ደስ ያለው ማን ነው ለማን ብለሽ ደከምሽ ለማን ብለሽ መከራ ተቀበልሽ ለመንግስተ ሰማያት ብለሽ ነው ደስ ብሎች ታገኙ ዘንድ አኳኑስ ምንድን ነው? ነፍስሽ ከስጋ በተለየች ጊዜ በመንግስተ ሰማይ ይዋሃድ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በባለ ሰላሳ ነው? በባለ ስልሳ ነው? ወይስ በባለ መቶ ነው? ነፍስሽ ከስጋ በምትለይበት ፀሐይ እድሜች በገባ ጊዜ ዋጋሽን እሰጥሻለሁ ያለው ማን ነው? ጌታ ነው? ዳቢሎስ ነው? ነፍሴ ሆይ ሰውነትሽ መርምሪ እዳሽ በማናቸው ቦታ እንደሆነ ወቂ፣ መንግስተ ሰማይም እንደሆነ ገሃነም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን እያረሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሺ፣ ለምኝ። ከቁርባን ከመስዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ ከበሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራቀኝ ፊትሽን በእንባ ጠቢው መንፈስ ቅዱስ ያድርብሽ ዘንድ ከአጢአትሽ ይለይሽ ያነጻይ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀሽ ለምኝ። በልቅሶ ዜማ ማርያምን ማርታን ጥሪ። ጥሪያቸው ማለት አብነት አድርጊያቸው የልቅሶ ባለቤቶች ናቸውና ላላዛር ብሎ ወደ አለቀሰ ወደ ጌታ ያዝንልኝ ዘንድ ለምኝ። ራርቶ ለብዙ ሰዎች ወደ አለቀሰ ወደ ጌታ ራርቶ ብዙ ሰዎችን ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስኩትን እንባዬን ተቀበልልኝ እያልሽ ወደሱ ሱ አልቅሺ። በመልዕለተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነን። በመስቀል ላይ በቆሰልከው ከቁስለ ኃጢአቴ አድነኝ፣ ከመከራ አድነኝ፣ ደሜን በደም አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምን ከስጋዬ ጋር አዋህድልኝ። በመስቀል ላይ በጠጣሹ ሀሞስ ሰይጣን እሷን ከሚያሰራት ኃጢአት ለይተ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ስጋን አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቡናዬን ወደ አንተ ይስቀለ ወደ ፈያታይ ዘየማን ዘንበል ባለ ራስ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው እምከመ ተለአልኩ እምድር እስሐብ ኩሉ ሀቤ ብለ በማይታበል ቃል እንደተናገር በመስቀል የተቸነከሩ እጆችን ከኃጢአት ከፍ ከፍ ያደርጉኝ እርኩሳን አይሁድ ትፍ ያሉበት ሎቱ ሰብሀት የጻፉት ፊትን ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው በመስቀል ተሰቅለ ሳለ አባ ሀማጽ ነፍሴ ውስጠ እዴ ከብለ የለየሀት ነፍስ በቸርነት መርታ አንተ ወዳለህበት ታድርሰይ። ምነው አታዝንም ምትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝም። ምነውን እሳት ገባ ምትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግስተ ሰማያት ተመርተው የሚደርሱበት ንስሀ ሐዘን የለኝም። እሊህ ንስሀ ገብተው የሰሩትን ስራ አልሰራውምና፣ ጌታዬ ሆይ ኃጢአትን የሚያስተሰር እንባ የለኝም። የዚህን ዓለም ስራ በማሰብ ልቦናዬ ደከ ተቆርቆሮ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተባረደ አንተን ወዶ በሚያፈሰው እንባ ፍቅር መቃጠል አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተ ፈጽሞ መመለስን ስጠኝ። በፍጹም ልቦና አንተን ለመሻት ወጣ ዘንድ ያዘነ ልቦና ስጠኝ። ከአንተ ዘንድ በመራቅ ከአንተ በመለየት ተሰጥቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ ዘመን የሌለው ልደትን አካል ዘእም አካል ባሕሪ ዘእም ባሕሪ የወለዳ አባትን አንተ መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ። ካልኩ ካንተ ግን አትጣለኝ። ከከበረ ሕግ ወጣው ከፊት ተለየው አንተም እኔን ለመፈለግ ውጣ እንደገባ ይውጣ እንደ ወጣ ይቅር አትበለኝ። ምእመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎች ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦና ላገኛት የሚል ንጹሕ ልብ የሚረዳት የአምላክነትን ገ ገንዘብ የምትሆን እህል ሚስጥርን መግበኝ ከአንተ የተገኘው ሚስጥር የማይበት በአንተ ስለአመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ሚስጥር የሚገልጽበትን ክብሩን በቅተን እናገኘው ዘንድ የጸጋውን የበቃን ሆነን ያገኙን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣው ዓለም በማይፈጸ አለም ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚአ ወአምላኪየ፣ የኢየሱስ ክርስቶስ የምሕረት መገኛ መዓት የራቀ ትዕግስት የቀረበ ቸርነት የበዛ ህይወቴን ጠብቅ፣ ኃጢአቴን ይቅር በል። አሜን። በስመ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የ የቅዳሜ ውዳሴ አምላክ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም። አምናለው መግደል ማዳን በሚቻለው አመንኩ። ሞትና ህይወት በእጁ ባለ አመንኩ። መንፈሳዊ ህይወት በሚሰጠው አምናለሁ። በኪሩቤል ላይ በተቀመጠው አምናለው። ምድርን ላባያት ጊዜ እስከ መሰረቷ እንድትንቀጠቀጥ በሚያደርጋት አምናለሁ። አዳም ልጆችን በምሳሌው በፈጠራቸው አምናለሁ። አዳም ልጆችን ለማዳን በመምጣቱ አምናለሁ። ከንጽህት ድንግል ከመቤታችን ሰው በመሆኑ አምናለሁ። እኔ የትንሳኤና እውነት ህይወት ነኝ ባለው አምናለሁ። የህይወት እንጀራ እኔ ባለው፣ በእኔ ያመነ አይሞትም፣ ቢሞትም እኔ አስነሳዋለሁ ባለው አምናለሁ። ለፍጥረቱ ህይወትን በሰጠ አምናለሁ። እኔ በአብ እኖራለሁ፣ አብ በእኔ ይኖራል፣ እኔና አብ አንድ ነን ባለው አምናለሁ። ኃጢአትን ወደ ንስሐ ይጠራ ዘንድ በመጣው ለፍጥረቱም ሀይልና ስርየትን በሰጠው አምናለሁ። በጽሩ ልቦና የሚለምኑትን በርኅራዊ ብዛት በሚቀበላቸው አምናለሁ። ሳይሳሳ በሚሰጥ አምናለሁ። ስጋ ያለውን ሁሉ ልመና ሰምቶ ተስፋ በማያስቆርጥ አምናለሁ። ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ። ይቅር ትለን ዘንድ በይቅርታ አያለው ያለ አንተ ይቅር ባይ ባይኖር ጌታዬ ሆይ የቀኝ እጅን ፍጥረት ነኝና ይቅር በለኝ። የንጹሐን እጆችን ፍጥረት ነኝና ይቅር በለኝ። በደለኛ ሀጥ የነበርኩኔ ላገለግል መጥቻ ያለውና ይቅርታን ርኅራሄን የበዛ ፈጣሪ ይቅር በለኝ። በፊት የበደልኩኔ በፊት ወድቅ ያለውና በጎነት የሰፋ ጌታዬ ሆይ ይቅር በለኝ። የተጠመቁ ክርስቲያንን ሁሉ ይቅር በላቸው ጌታዬ ሆይ። በርህራዬ ብዛት ይቅርበለኝ ጌታዬ ሆይ በቸርነት ብዛት ይቅርበለኝ በኃጢአቴ ስርየት ስለሰራህልኝ ጥምቀቴ ይቅርበለኝ ኃጢአታችንን ሊ ሊሰረይበት እንበላው ዘንድ ስለሰጠህን ስለ አምላካዊ ሥጋ ይቅር በለኝ። የዘላለም መድኃኒትና ይቅርታ ስለሰጠህባት ስለ አዲሲቱ ሕግ አቤቱ እኔን ባሪያህን ከነመላ ቤተሰቦች ይቅር በለኝ። ጌታዬ ሆይ ወደ ተወደደ ልጇ ይሰማል እንጂ ልመናዋ በማይነቀፍ ይቅር ባይ አማላጅ በምትሆን በመቤታችን በቅድስት ድንግል ማርያም አማላጅነት ይቅር በለኝ። አቤቱ ጌታዬ ሆይ ስለ ኃጢአቴ ብዛት ይህን ካንተ ከመቀበል ምንም የበቃው ባልሆንም ይቅር በለኝ የኃጢአቴንም ብዛት አት ያለ ንስሐ ኃጢአት የሚያስተሰሪ የለምና፣ የኃጢአቴን እድፍ ከይቅርታ ብዛት ጋር የምታጽብ አንተ ስለሆንክ ለጋስ ሆይ ቸር ይቅር በለኝ። ሰማይ እንኳን በአንተ ዘንድ ንጹ አይደለምና የመላእክት ጭፍሮችም ባንተ ዘንድ ንጹህ አይደሉም። ንጹሃን ባይሆኑ ከእርሳቸው ወገን ከማዕረጋቸው የተዋረዱ አሉና፣ ስለዚህ የፍጥረት ሁሉ ጌታ ሆይ ባንተ ዘንድ ንጹህ የለምና ይቅር በለኝ እላለሁ። ጌታዬ ሆይ ይቅር በለኝ። ወራቴ በከንቱ አልፏል፣ ዘመኔም በከንቱ ተፈጽሟል። ወደ ሌላም ዘመን እንድመለስ ተስፋ የለኝም። ጌታ ሆይ ይቅር በለኝ፣ በእዳ ተይዣለሁና ነፍሴን ከአጢአት ማሰሪያ የማስፈታበት ገንዘብ የለኝምና ክፉ ስራዬን በስተዋልና ጌታዬ ሆይ ይቅርበለኝ እነሆ መከር ደርሷልና አጫጆችም ከራስጌ ቆመዋልና፣ ጌታዬ ሆይ ይቅርበለኝ የወይን መቆረጫ ጊዜው ደርሷልና የወይኑ ግን ጮርቃ ነው፣ አይረባኝም። በማያፈራው እንጨት ሁሉ ምሳር ተቃጥቷል። ክፉ እንጨት የተባለም አንተን የማገለግልበት በጎ ስራ የሌለኝ እኔ ነኝ እና ጌታዬ ሆይ ይቅርበለኝ እኔ ቸልስል ሞት ደርሶብኛልና፣ ጌታ ሆይ እዘንልኝ። ለመንገዴ ስንቅ የለኝም፣ መንገዴም እጅግ የራቀች የምታደክም ናትና፣ ምክንያትም ምላሽም የለኝም። ጌታ ሆይ ራራልኝ። መልክተኛ ወደ እኔ በመጣ ጊዜ እንዳያስቸኩለኝ ከዚህ ዓለም ለመሄድ የበቃው አይደለሁምና፣ በምታስጨንቅ መንገድም የሚያገኘኝን አላውቀውም። ጌታ ሆይ፣ እኔም ግን ያንተን ረዳትነት ተስፋ አደርጋለሁ፣ ያለ ይቅርታም ተስፋ የለኝም። ጌታ ሆይ ከርህራዬ አታሳፍረኝ በድሎ ወደንተ ወደ አንተ በንስሐ የተመለሰውን አታሳፍረውምና ከመሀሪነት ከስጦታ፣ አታሳፍረኝ ከበዛች ለጋስነትም ጌታ ሆይ ከተመካሂነት አድነኝ ከኩራትም አድነኝ ከትዕቢት አድነኝ። ልቡናን ከማሳደግ ራስን ከፍከፍ ከፍ ከማድረግ አድነኝ። ከቅናትና ከቂም ከሐሜትም ከባልንጀራም መፍረድ አድነኝ። አቤቱ ጌታይ ሆይ ከታናሹም ከታላቁም ኃጢአት ሰይጣን ከሚያሰራው ስራ ሁሉ አድነኝ። ስጋንም ደስ ከማሰኘት አድነኝ። ከጉዳትም አድነኝ። አቤቱ ከዳተኛ ወንጀለኛ ከሚሆን አምላካዊ ፍቅርንም ከሚጠላ ከባለጋራይ ከዳቢሎስ እጅ አድነኝ ጠላቴም ጠላቴንም በእኔ ታሰናብተው፣ ድል መንሳትንም አትስጠው። ድል በነሳ ጊዜ በርሱ ኃይል ድል እንደነሳኝ አድርጎ እንዳይመካ። ጌታ ሆይ በመዓልትን በሌሊትን በየጊዜ በየሰዓቱ ሁሉ ጠብቀኝ። ከክፉም ከርክሱም ሕሊና ከሚያዋርዱና እንደ እሳት ከሚያቃጥሉም ተጠብቄ እንድኖር አድርገን። ትዕግስትን ስጠኝ። በቦታዬ እንድኖር አድርገኝ። ሌባ እንዳይሰርቀኝ ከቦታይም እንዳያናውጠኝ። ገንዘቡ ጠፍቶበት ከወንድሞቹ እንደተለየ እንደ ባዕድ እንዳያደርገኝ። በጠላቶች ፊት አትግለጠኝ፣ እንዳይስቁብኝና እንዳይዘበዝቡኝ፣ እንዳይዘባበቱብኝ የተሰወረ ኃጢአቴን እንዳይገልጹብኝ ከበቡተይ አጽናኝ እንጂ መልካም ፍሬን እንደምታፈራ እንደ ሰሌን ስር ጽናት በልቦና ጽናትን በነፍስ በዝምታ በቦታይ ትከለኝ። የነፍሴ ነገር አቤቱ ጌታዬ ሆ የነፍሴን ነገር እያሰብኩ በኃጢአቴ አለቅስ ዘንድ ልቦናዬ እንዳይታወቅ ነፍሴም በመውጣት በመግባት ከአንዱ ወደ አንዱ መዞርን እንዳታደርግ ይህም የሴጣን ጦርነት ነው ዘመኔም በስራ ፈትነት በዙረት እንዳይፈጸም የዲያብሎስን ሀይል ከሃሊነት ባለው ስልጣን አጥፋው እኔ ባሪያ በስራ ሁሉ ደካማ ነኝ እና አባትና እናት እንደሌሉት ህጻን በየጊዜው ሁሉ ወደ አንተ አንጋጥጣለሁ ባል እንደሌላት እንደተዋረደች ሴት ደዌው እንደጸናችበት ድዊ በቁስል ላይ ቁስል እንደተጨመረበት የሚፈወሰውን ባለመድኃኒት እንደሚሻ። የዳዊት መዝሙር መዝሙር መዝሙር ሰማንያ አምስት አቤቱ ጆሮን ወደ እኔ አዘንብል ስማኝ፣ እኔ ችግረኛና ምስኪን ነኝና። አቤቱ የዋህ ነኝና ነፍሴ ነፍሴን ጠብቃት። አምላኪ ሆይ ባንተ ያመነ ባሪያን አድነው። አቤቱ ዘወትር ወደ አንተ እጮሃለሁ፣ ይቅርበለኝ የባሪያህን ነፍስ ደስ አሰኛል። ነፍሴ ወደ አንተ አነሳለሁ። ና አቤቱ አንተ ቸር ይቅርባይ ነህ። ና አቤቱ ለሚጠሩ ሁሉ ይቅርታ ብዙ ነው። አቤቱ ጸሎቴን አድምጥ፣ የልመናዬን ነገር አስተውል። በመከራዬ ቀን ወደ አንተ ጮኋለሁ። አቤቱ ከአምላኮች ወገን የሚመስል የለም፣ እንደ ስራ ያለ ስራ የለም። የፈጠርካቸው አህዛብ ሁሉ ይምጡ፣ አቤቱ በፊት ይስገዱ፣ ስምህን ያመስግኑ። ድንቅ የምታደርግ ታላቅ አንተ ነ። እግዚአብሔር ሆይ አንተ ብቻ ታላቅ ነ። አቤቱ መንገድ ምራኝ፣ በእውነትም ልሂድ። ልቤም ስምን በመፍራት ደስ ይበለው። ልቤም አቤቱ አምላኬ ሆይ በፍጹም ልቤ እገዛላለው፣ ለዘላለሙ ስምን አመሰግናለሁ። ምሕረት በላይ ታላቅ ናትና፣ ነፍሴንም ከታችኛይቱ ሲኦል አድነሃታልና። አምላኬ ሆይ አመፀኞች በላይ ላይ ቆሙ፣ የክፉዎች ጉባኤዎች ወይም ሰውነቴም ፈለጉት በፊታቸውም አላደረጉም። አቤቱ አንተ ግን ይቅርባይ መሃሪ ነህ፣ ከቁጣ ራቅ ምረት የበዛ እውነተኛ ነህ። ወደኔ ተመልክተ ይቅርበለኝ፣ ለባሪያ ኃይልን ስጠው፣ የገረድህን ልጅ አድነው። ጌታ ሆይ የበጎ ምልክት ከኛ ጋር አድርግ። አቤቱ አንተ ረድተህ ደስ እንዳሰኘህን ያደረግክልንን በጎ ነገር ጠላቶቻችን አይተው ያፍሩ ዘንድ የንስሐ ጸሎት የመመኘቴ ጸሎት ጌታዬ መድኃኒቴ ኢየሱስ ክርስቶስ፣ እንግዲህ በኒ ሁሉ አማላጅነት ወደ እኔ ና፣ ትዘግይ ነፍሴ ና ልቤ ኢየሱስ ክርስቶስ ፈጥነ ና በሉት፣ አፌ ኢየሱስ ክርስቶስ ና በለው። የጻድቅነትን ፀሐይ ሆይ የነፍሴን ጨለማ አርቅልኝ። ሰማያዊ እሳት ወይ በዓለማዊ ፍቅር ብርድ ለታሰረ ልቤ ያንተን ፍቅር ሙቀትን ስጥልኝ ስጥልኝ። አቡነ ዘበሰማያት መንግስት ፈቃድ በምድር ቅዱስ ሰላም ለኪ በፍቅር ወልድኬ ኢየሱስ ክርስቶስ ከመይሰረለን ና አጣዊ ነው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብሉን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን ይሁን ይደረግልን።